ሆርን ሪቪው የተሰኘው መጽሔት፣ ኢትዮጵያ በ1993 ዓ ም ለኤርትራ የሰጠችውን የሉዓላዊ ሀገርነት እውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። ጽሑፉ እንደሚሞግተው፣ ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደኅንነት በተደጋጋሚ የምታውክ የምታተራመስ ኃይል በመሆኗ፣ ኢትዮጵያ የሰጠችውን እውቅና ለዘላለም ለማቆየት ልትገደድ አይገባም ይላል። ትንታኔው፣ ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችላት ህጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏት በዝርዝር ያስቀምጣል። ጽሑፉ እንደሚለው፣ በ1993 ዓመተ ምሕረት የተሰጠው እውቅና በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር። ነገር ግን፣ ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል የሚለው ተስፋ ከ30 ዓመታት በኋላ ሙሉ በሙሉ ስህተት መሆኑ ተረጋግጧል። ትንታኔው፣ ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብ እና የባህር በር ምኞቷን ለማጨለም ከግብፅ ጋር ከመሰለፍ ወደ ኋላ አላለችም ሲል ይከሳል። የሆርን ሪቪው ትንታኔ፣ አንድ ሀገር የሰጠውን እውቅና ማንሳት በአለም አቀፍ ሕግ የተለመደ መሆኑ ይጠቅሳል። የሀገር እውቅና መስጠት ሉዓላዊና እንደ አስፈላጊነቱ የሚወሰን እርምጃ ነው፤ ቋሚ ወይም የማይሻር አይደለም ይላል። ዓለም ከታይዋን ይልቅ የቻይና ህዝባዊ ሪፐብሊክ እውቅና መሰጠቱ የምስራቅ ጀርመን እውቅና መሰረዙና ሌሎች የወደቁ መንግስታት እውቅናቸው መነሳቱን እንደ ምሳሌ ይጠቅሳል። ከታይዋን ይልቅ የቻይና ህዝባዊ ሪፐብሊክን እውቅና መስጠቱ የምስራቅ ጀርመን እውቅና መሰረዙና ሌሎች የወደቁ መንግስታት እውቅናቸው መነሳቱን እንደ ምሳሌ ይጠቅሳል። ኢትዮጵያ፣ ለኤርትራ መገንጠል ፈቃዷን የሰጠች እናት ሀገር በመሆኗ፣ ያ ፈቃድ የተመሰረተባቸውን መነሻዎች ሲጣሱ ውሳኔዋን እንደገና ለመመርመር የበለጠ ህጋዊ መ መሰረት አላት ሲል ይከራከራል። ትንታኔው ኤርትራ እንደ ሀገር ለመባል የሚያስፈልጓትን መሰረታዊ መስፈርቶች ማሟላት ተስኗታል ሲል ይሞግታል። በማያባራው የግዳጅ ውትድርናና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎቿ በተለይም ወጣቶች ሀገሪቷ ጥለው እየተሰደዱም ይገኛል። ሀገሪቱ በህገ መንግስት የማትመራ ከ1993 ዓ.ም ጀምሮ አንድም ምርጫ ያላካሄደች ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነባት መሆኑን ይጠቅሳል። ኢኮኖሚዋ በስደተኞች በሚላክ ገንዘብ፣ በማዕድንና በግዳጅ ስራ ላይ የተመሰረተ በመሆኑ እድገት የሌለውና የተዳከመ ነው ሲልም ያትታል። በተጨማሪም፣ የሰብዓዊ መብት ድርጅቶች ሪፖርቶችን በመጥቀስ ሀገሪቱ በዜጎቿ ላይ የምታደርገው ከፍተኛ የሰብዓዊ መብት ጥሰትና በፍራጃይል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው ሀገራት ተርታ መሰለፏ፣ እንደ ሀገር መውደቋን ያረጋግጣል ሲል ይደመድማል። ጽሑፉ፣ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት አማፂ ቡድኖችን እንደምትደግፍ ከባድ ክስ ያቀርባል። በቅርቡም የአማራን ፋኖን የኦሮሞ ነፃነት ሰራዊትንና፣ ከፕሪቶሪያ ስምምነት በኋላ የተከፈለውን የህወሓት አንጃ እንደምትደግፍ ይጠቁማል። ከግብፅ ጋር ያላት የጠበቀ ግንኙነትም፣ የኢትዮጵያን እድገት ለመግታት የታለመ ስልታዊ አካሄድ ነው ሲል ይተነትናል። እንደ ሆርን ሪቪው ትንታኔ እውቅናን ማንሳት ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳም አለው። የዲፕሎማሲ ጫና መፍጠሪያ ይሆናል። ኢትዮጵያን የባህር በርን በሚመለከቱ ድርጅቶች የዲፕሎማሲ ጫና መፍጠሪያ ይሆናል። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ቀዳማ ውስጥ እንድትከት ያስችላታል። ህጋዊነትን ይነፍጋል። የኤርትራን መንግስት ህጋዊነት በማሳጣት ዓለም አቀፍ ድጋፍ እንዳታገኝ ያደርጋል። ሉዓላዊነት ከተጠያቂነት ጋር የተያያዘ መሆኑን ያሳያል። አንድ ሀገር ሉዓላዊነት ሲል ለድርጊቶቹም ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ይላል። መከላከላዊ ጽሁፍ ሲያጠናቀቅም ኢትዮጵያ ለኤርትራ የሰጠችው እውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ እውቅናዋን ለመንጠቅ ህጋዊ መብትም ሆነ ስልታዊ ምክንያት አላት ሲል ይደመድ ያስቀድማል ተመልካቾቻችንና አድማጮቻችን ትንተን ቁደዳችሁ ቻናሉን ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ መረጃውን ለብዙዎች ደርስ አድርጉ። መልካም ጊዜ።